ከምጣ አስቀምጠኝ፣ ከሷ ጋር ተባልክ ነበር አይደል? አንቺም እኮ እኔን አስቀምጠሽ ከካሌብ ጋር ነበር ዋክሽ። ኤነርጂ ነው ሄደ። አራቲና፣ ሰምን እየጠየቅሽኝ ያለው ነገር እኮ ገንዘብ ወይም ቁሳ አይደለም። እጂ ጋር ኑሮ ለብቻዬን እንድኖር ብትተይኝ ደስ ይለኛል። ምንድን ነው ያፈቀረችው? እኮ በጣም ደስ የሚል ዜና ነው። ሀሳብሽ ጥሩ ነበር። ትዳር ቤት በኩላስ ነገርኛ አሁን አይደለ እሺ ነው ማለት ነው። እኔ ይቅርታ ጠይቁኝ። አይደል እንዴ እኔ ቤተሰባ አካል አይደለሁ? አላሳዝናችሁ? ጭንቅላቴ ላይ ውሃ የደፋሽውን ወይስ ከዳኒ ጋር ፊቴ ላይ ቲና ትናንትና ስትሰራቸው የነበሩ ግፎች ዛሬ ላይ ዋጋ እያስከፈሏትና ና ከቤተሰቡም እንድትገለል አድርጓት ይገኛሉ ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይዛ ለቻናል አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ እንግዲህ ባለፈው ክፍል እንደተመለከትነው ቲና አይኗ ጉድ እንዳየ ነበረ ምክንያቱም ዳንኤል ኤዱና አፍቀራት አለው ብሎ እቅፍ አድርጎ ሲታረቁና ሲስማሙ ተመልክታ ነበረ። በዚህ ሰዓት ታዲያ ዳንኤል እንደ ከዳት እሱ አታውቅም ነበር። ዳንኤል ግን እስከ ዛሬ ድረስ መረጃዎችን እያቀበለችውና እንደምትወደው እንደምታፈቅረው እየነገረችው ነበረ። የምትሰራቸውንም ሴራም አንድ በአንድ ጠንቅቆ ያውቅ ነበር። ዛሬ ግን ዓይኗ እያየ ክደት ሲፈጸምባት ቲና ያየችውን መቋቋም አቅቷት እጅግ በብስጭት ተውጣለች። ታዲያ ይህንን ያደረጉት አባባ ነበሩ። አባባ ሆን ብለው ከኤድን ጋር አስታርቀውታል። ታዲያ ዳንኤልም ትናንትና ሲሰራው የነበሩ የነበረው ጸጽቶት አሁን ላይ ኤደንን ልካስሽ የባክሽ ወደ ድሮ ፍቅራችን እንመለስም፣ ብሏታል። ይህንን የተመለከተችው ኤደን ሀሳቡን እሺ አሚን በጎ ብላ ተቀብላ በአባባ በኩል እርቅ ፈጽመው ዛሬ ላይ አዲሱን ፍቅራቸውን እያጣጣሙ ይገኛሉ። ታዲያ ይህንን የተመለከተችው ቲና እጅግ በጣም ተበሳጭታና ግራ ተጋብታለች። የምትዘውም የምትጨብጠውም ጠፍቶባታል። ካሌብ ያየውን ነገር ማመናቅቶታል። ምክንያቱም ትናንትና ከኤደን ጋር ተጣልቶ የነበረው ዳንኤል ዛሬ ላይ ታርቋል። ታዲያ ይህንን ሲመለከት ቲና የምትዘውና የምትጨብጠው ሲጠፋባት ግራ ሲገባትና ዙሪያው ገደል ሲሆንባት ሲመለከት ካሌብ እጅግ በጣም እየተገረመ ለካ ክፉ የሰራ ሰው ዋጋውን ማግኘቱ የማይቀር ነው እያለ ሳይሳለቅባትም አልቀርም። ነገር ግን እቤት ሰብሰብ ብለው ቁጭ ብለው እየተጫወቱ በነበሩበት ቅጽበት ነበረ እብደቷን የቀጠለችው አባባ የማትለወጭ ሴት ብትኖር እንዳንቺ ነች። አንቺ ግን ምን አይነት ሴት ነሽ? ብለውም እየተቆጧትና ሊያስተምሯት ትፈልጎ ነበር። እሷ ግን ከስህተቷ መቼም ቢሆን የማትማር ሴት ናት። ና አሁንም ስህተቱን ቀጥላለች ታዲያ አባባን ብቻዋን ከአንድ መኝታ ቤት ወስደው ሊመክሯትም ሊገስጿትም ሞከሩ። የክፋት ሽን ጥግ አይችዋለሁ። ለማንኛውም ቤተሰቤን አትረብሽ ብለው ብቻዋን ጥለዋት መጡ። ሁሉም ሰብሰብ ብለው ሳሎን ላይ ቁጭ ብለው ነበረ። ትሁትም አለች፣ ካሌብም አለ፣ ኤዱና ዳንኤልም አንድ ላይ ናቸው። ታዲያ ዳንኤልን አንዴና ፈልግሃለሁ ብላ ትጠራዋለች። ይህንን ጊዜ ነበረ ዙሪያው የጨለመባት። ካሌብን አንዴና ለመጨረሻ ጊዜ ማግኘት ትፈልጋለች። እንደው መጀመሪያ ዳንኤልን ላገኘው በሚል ዳንኤልን ተጠራውና ታገኘዋለች። ዳንኤልም ለምን እንደዚህ ያደረግከኝ ግን የምርህ ነው ትለዋለች። አዎ የምሬን ነው። አየሻት ኮ የኔ ንግስት ማለት እደነች ሌላ ንግስት የለኝም። እስከ ዛሬ የበሰራሹው ስራ በሙሉ ስልችት ታለኝ አላት። እንዴ አፈቅርሽ አለው። ኮስት ነበረ ፍቅር እንደዚህ ነው እንዴ አለችው። እሱማ ብዬሽ ነበር፣ ነገር ግን ክፋት ሰልችቶኛል። ከዚህ በኋላ ያንቺ መሆን አችልም ይላታል። በእርግጥ አውቃለሁ ብዙ ክፉ ስራዎችን እንደምትሰሪ አሁንም እንደማተኝልኝ አውቃለሁ ይላታል። አዎ የእጅህንማ ታገኛለህ ዝም ብዬ እንዳይመስልህ። ግን አንድ ድል ስጥ ትለዋለች። ይሄ ድል በቃኝ። ከዚህ በኋላ ሌላ ድል አልፈልግም። ሌላ የክፋት ራዎችን አብሬሽ ልቀጥል አይፈልግም ብሎ ጥሏትም ይወጣል። ይህን ጊዜ እጅግ በጣም ተበሳጭታ ስለነበረ አንዴ በጥፊ ትለዋለች። ጥፊዋንም ተቀብሎ ችግር የለም በሚል ሁኔታ ተመልሶ ወደዛች ወደሚወዳትና ወደማይፈቅራት ወደ ኤደን ይመለሳል። መጥቶ አጠገቧ ይቀመጣል። ታዲያ አባባም ይሄውላችሁ እሷ ኮ መቼም አትለወጥም። ስለዚህ ክፉ ነገር እንዳታደርግ ብንጠነቀቅ ይሻላል እያሉም ነበረ። አባባም እንዲህ አሉ፣ ልጆቼ አይዟችሁ፣ ምንም ችግር የለም። እኔ ሁሉን ነገር የምታደርገውን በካሜራ ልከታተላት በየቦታው አድርጊያለሁ ስለዚህ በስልክ ይከታተላታላችሁ አትስኩ ይላቸዋል። ይላችኋል። በእውነት አባባ አንተ ገራሚ ሰው ነህ፣ ይህ ሀሳብ አልመጣልኝም አለች ኤደን ተገርማ በሀሳባቸው። አባባ ግን የእሷን ክፋትና ሴራ ያውቃሉና፣ ሴራዋንና ክፋቷን ለማክሸፍ ግዴታ መጠቀም የነበረባቸው ካሜራ ነበር፤ ካሜራቸውን ተጠቅመዋል። በሌላ በኩል ትሁት ፍቅር ጀማምሯታል፤ እሱም የጀማመራትም ከካሌብ ነው። ታዲያ ደፍራ መናገርን ግን ፈርታለች። አባባ ጋር ቁጭ ብላ አባባ ግን አለችው ምን ነው ልጅ፣ ምን ሆነሻል የኔ ልጅ ብላ ጋቢም ደረብ ስታደረግላቸው ተባረኪ የኔ ልጅ፣ ጥሩ ፍቅር ይስጥሽ፣ ይሏታል። ጥሩ ፍቅር አባዬ፣ ጥሩ ፍቅር ግን ምንድን ነው አለቻቸው። ጥሩ ፍቅርማ ጥሩ የሆነ ትዳር የሚያስብልሽ መልካም የሆነ ይሏታል። ግን አባዬ ባፈቅር ችግር የለውም አለች። አረ ችግር የለም የኔ ልጅ ደግሞ ካፈቀርሽ እኔን እንድል ለባለሰርግ ምድርሽ ይሏታል። ይህን ጊዜ ነበረ ልቧ እጅግ እየመታ ካሌብን እንደሆነ ያፈቀርኩት ቢያውቁ ምን ይሉኝ ይሆን እያለችም ድንግጥ ድንግጥ ማለት ስትጀምር አባባ ነቅተውባታል። ልጄ አፈቅርሽ እንዴ ይሏታል። አረ አረ፣ በፍጹም በቃ አባዬ፣ ወደ ክችን ሊሄድ ብላ ተነስታ ወደ ክችን ታመራለች። ታዲያ ክችን ባመራችበት ወቅት ነበር ኤዱ ተከትላት ገብታ ቆይ ግን ይኸው ልጅ ትውትዬ የታደረሽው ያንን የፍቅርሽም ሁኔታ ትላታለች። የምን ፍቅር ስትላትም፣ ባለፈው እኮ ሰምቼሻለሁ፣ አውቄብሻለሁ የምታፈቅሪውን ሰውም አውቂያለሁ ስትላትም፣ እየተረበተበተች አንቺ ደግሞ ለምን እንደዚህ ትኛለች። ስትላትም፣ ለምን ግን አታስረጁም አየሽ፣ አንዳንድ ጊዜ ከኛ አይርቁም ብለን ያሰብናቸው ሰዎች ድንገት አንዷ መታላፍ ልታደርገውን ትችላለች። ስለዚህ የምትወጆንና የምታፈቅሪውን ሰው ብትነግሪው ያለበለዚያ ደግሞ እንዲያውቅ ብታረቂው ስትላትም እንዴት አድርጌ ነው እንዲያውቅ ማድረግ የምችለው ትላታለች። እንዲያውቅ ማድረግ የምትችውማ ያው እኔን እንዳወቅኩት እንደዛ አድርገሽ ግን ደግሞ የኔ እኔን የሚያወቅኩት ለካሌብ ደግሞ ለየት ባለ ሁኔታ ትላታለች። በሀሳቧ ተስማምታ እሺ እንግዲህ እንዳልሽኝ ያደርጋለሁ እያለች እያለ ድንገት ዳንኤል ይመጣል። ዳንኤል ምን እያደረጋችሁ ነው? ሴቶች ተሰብስባችሁ እያወራችሁ ነው ይላል። አው አሁ እያወራን ነበር። እኔ የምልህ ዳኒ ትሁት እኮ ፍቅር ያዛት አለችው። ትሁት ደነገጠች። እንዴ ፍቅር ያዛት? በስማ በጣም ደስ ይላል። ከማን ነው ይላል። ማንነቱ እንኳን ለጊዜ ቆይ፣ እኔም አላወቅኩትም ስትልም ትመልስለታለች። ለማንኛውም ግን ምን ትበለው? ቀጥታ ትንገረው ወይንስ እንዴት ታደርገው? ሲትለውም ዳንኤልም አይ እንግዲህ ምርጫው የእሷ ነው፣ እኔ ምንም አልልም፣ ግን እንኳን አፈቀረች ደስ ይላል እያለ ወደ ሳሎን ይመለሳል። ሳሎንም ተመልሶ የተነገረውን ነገር ለነ አባባና ለነ ካሌብ ይናገራል። ካሌብ ይህን ጊዜ ድንግጥ አለ። ትሁት አፈቀረች አለ አዎ፣ ትሁት አፈቀረች እኮ፣ ደስ አይልም? አለ አባባ። በእውነት በጣም ደስ የሚል ነው፣ እንኳንም አፈቀረች ጥሩ ነው። እኔም አይጫውለው አውቅ ያለው አሉ አባባ። ታዲያ አንተ ምን አልካት አባዬ? አለ ካሌ በድንጋጤ። እኔማ የኔ ልጅ ድል አድርጌ ድርሻ አለው አልኳት፣ ሌላ ምንላት? አለው አሉ ካሌ ደስተኛ ባይሆንም ግን ነው በቃ ጥሩ ብሎ ተነስቶ ወደ ኮሊደሩ ወጣ። ቲና ዛሬም ካሌብ አንድ እድል እንዲሰጣት እየለመነችው ትገኛለች። ነገር ግን እድሉን በእውነት ሳይሆን እየተጠቀመችው ያለችው አውቃ በማስመሰል ነው። ካሌብም ነቅቶባታል። ፍቅሩ ሙልጭ ብሎ ስላለቀ በቃ ከዚህ በኋላ ብቅ ትሽኛል የሚልም መልስ ነው እየሰጣት ያለው። ታዲያ እሷ ግን እባክህ አንድ እድል ስጠኝ ስትለው፣ በፍጹም ይሄን እድል ድጋሚ ልሰጥሽ አልፈልግም አየሽ ብሎ ጥሏትም ወደ ውስጥ ሊገባ ሲል እሷን ትታው ትሄዳለች። ታዲያ እሱ ወደ ውስጥ ገብቶ ኩሽና ነበር የገባው። ኩሽና ትሁት ጋር ነበር የቆመው። ትሁት ጋር ቁሞ ትሁት ላግዝሽ ይላታል። አረ ምንም አታግዘኝም ደግሞ ብዬ ብዬ ኩሽና ላሰራ አለችው። ተርበትብታለች፣ ክረም ተጋብታለች። ፊቷን ሲመለከታት እጅግ በጣም ተጨንቋል። ነገር ግን ቀደም ብሎ የአንገት ሐብል ሰጥቷት ነበር። ለምትወጂው ሰው ስጪ ብሎ ሰጠሹው አላት። ምንም ሐብሉን ሰጠሹው ለማ ለምትወጂው ሰው? አይ አልሰጠሁትም። ግን አልነገርሽውም እንዴ? አይ አልነገርኩትም ለምን አልነገርሽውም? ሲላትም በቃ ዝም ብዬ አለች፣ እየተርበተበተች። አዲስ ፍቅር ግራ አጋብቷታል። ካሌብን ስታየው እጅግ የበለጠ ግራ እየተጋባች ነው። ታዲያ ዛሬ ወክ ማድረግ እፈልግ ነበር ስትለው እሺ ችግር የለም ብሎ በሀሳቧም ይስማማል። ታዲያ አመሻሹ ላይም ወካ አድርገው ወደ ቤት ይመለሳሉ። ከቤት ተመልሰው ሰብሰብ ብለው ቴሌቪዥን እያዩ ነበር። አባባ የሉም። ተንኮሏና ክፋቷ ብቸኛ እንድትሆን ያደረጋት ቲና ብቻዋን ቁጭ ብላ ቴሌቪዥን ማየቱን ተያይዟለች። ዳንኤል እና ኤደን ደግሞ አንድ ላይ ተቃቅፈዋል። ትሁትና ካሌብ ጎን ለጎን ተቀምጠዋል። እሷ ግን ብቻዋን ተቀምጣለች። አባባ ድንገት መጡ። ዋው ደስ ይላል የኔ ቤተሰቦች አንድ ላይ ሰብሰብ ብላችሁ በደስታ ቲቪ እያያችሁልኝ ነው አሉ አባባ። አዎ አባዬ እያየን ነው፣ የት ነበርክ ይሉታል። ይህን ጊዜ የሆነ ነገር ከኪሶ አውጥቶ እንኩ በሉ ልጆቼ፣ ለቤተሰብ የሚሆን ነገር ብሎ ከፋፍሎ ይሰጣቸዋል። ታዲያ ቲናን ለይቶ ይተዋታል። ቲናን ለይቶ ሲተዋትም እንዲህ ነበር ያለችው፣ አባዬ ለኔስ እኔስ ቤተሰብ አይደሉም እንዴ ትላለች። ቤተሰብ ነሽ እንዴ አንቺ እኮ የቤተሰብ አካል አይደለሽም፣ ስለዚህ ይሄ ደግሞ ለቤተሰብ ነው ይላታል። ይህን ጊዜ በንዴት እየጦፈችና እየናረች ተነስታም ለመሄድ ስትል አንተኮ ግንኮ ማስታወስ የማትችል ሽባ ነህ አለችው። ይህን ጊዜ ማስታወስ የማልችል ላስታወስሽ እንዴ እጅግ ብዙ ነገር ያደረግሽኝን ወልቸር ላይ እያለ ወጥ የቀባሽኝን፣ ወይስ የመረስሽኝን፣ ወይስ ደግሞ አጠገብ የሆነች ከዳንኤል ጋር ስትዳሩ የነበረውን ሲል ዳንኤል በድንጋጤ አንገቱ ደፋ፣ ግራ ተጋባ። በቀጣይ ክፍሉ ምን ይሆን ይሆን? ኤደን ይሄው ሁሉ ጉድ ስትሰማስ ከዳንኤል ጋር ተቀጥል ይሆን? ትሁትስ ፍቅሯን ፍርጥ አድርጋ ለካሌብ ትነግረው ይሆን? በቀጣይ ክፍሉ የምንመለከተው ይሆናል።